በከንቲባ ችሎት አገልጋይና ተገልጋይን ፊት ለፊት በማገናኘት የመልካም አስተዳደር ችግሮችን መፍታት መጀመሩን የሰቆጣ ከተማ አስተዳደር ገለጸ። በከንቲባ ችሎት ለረጅም ጊዜ ሲጓተትባቸው የነበረ ጉዳይ በፍጥነት ምላሽ ማግኘት መቻሉን ተገልጋዮች ተናግረዋል። የሰቆጣ ከተማ አስተዳደር ኮሚኒኬሽን ያደረሰንን ዘገባ ወይንሸት ጌታቸው ታቀርበዋለች። የሰቆጣ ከተማ አስተዳደር የመልካም አስተዳደር ችግሮችን ለመቅረፍ የአገልጋይና የተገልጋይ የፊት ለፊት የከንቲባ ችሎት መድረክ አካሂዷል። የሰቆጣ ከተማ ነዋሪ የሆኑት አቶ ነጋሽ ቢራራና አቶ ሙልቀን ሞላልኝ በተለያዩ ጊዜያት የሚነሱ ጉዳዮች መፍትሄ ማግኘት ያልቻሉበትን የከንቲባ ችሎት በአጭር ጊዜ ምላሽ እንዲሰጥ ውሳኔ በማስቀመጡ በአገልግሎት አሰጣጡ ረክተናል ብለዋል። ለረጅም ሰዓት ለስምንት አመትና ለዘጠኝ አመት ውሳኔ ሳይሰጥበት ሲያመላልሰንና ሲያገላታን ቆይተናል ችሎቱ ላይ የተሰጠን ያለን ሀሳብ ሀሳባችን በነፃነት ህዝብ ባለበትና አመራር ባለበት ቀርበን በነፃነት ሀሳባችን አቅርበን ሀሳባችንን ተቀብለውን ትክክለኛ ፍትሃዊ የሆነ ምላሽ ተሰጥቶናል። በሰጡን ውሳኔ መሰረት እጅግ በጣም ደስተኛና ትክክለኛ የሆነ ፍትህ ያገኘ ነው። እንግዲህ የከንቲባ ችሎት ወደ እኛ አካባቢ መጥቶ በዚህ ደረጃ ውይይት መደረጉ መልካም ነው። በተለይ በአንድ ማዕከል ሁሉም ከተማ አስተዳደሩ አመራር ባሉበት እያንዳንዱ አካል ጥያቄዎቹን አንስቶ ምላሽ የሚሰጥበት መድረክ ስለሆነ ጥሩና በቀጣይ መቀጠል ያለበት ችሎት ነው። ተገልጋዩ ማህበረሰብና አገልግሎት ሰጪ ተቋማት በቀጥታ ፊት ለፊት ተገናኝተው የመልካም አስተዳደር ችግሮችና የቅሬታ ምንጮች የሚፈቱበት ነው ያሉት የሰቆጣ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጌትነት እሸቱ፣ የችሎት መድረኩ በየሳምንቱ ተጠናክሮ የሚቀጥል ይሆናል ብለዋል። በከተማ አስተዳደራችን ደረጃ ባሉ ሴክተሮች የሚገለገሉ ባለጉዳዮች የሚያነሷቸውን የአስተዳደር ችግሮች በደሎች፣ ለማዳመጥና ፈጣን ምላሽ ለመስጠት የሚያስችል ነው። በከንቲባ ችሎቱ ሆን ብሎ ተገልጋይን በማመላለስ ጉዳያቸውን በአግባቡ እንዲፈታ በማያደርጉ አገልጋዮች ላይ ተጠያቂ የሚሆኑበትን አሰራር ጭምር የሚሰፍንበት በመሆኑ ፋይዳው ከፍተኛ ነው ሲሉ አቶ ጌትነት አስረድተዋል። ባለጉዳዩም ጉዳዩን የሚፈጸሙ አካል ፊት ለፊት በማገናኘት አንደኛ አጭር ምላሽ ይሰጠዋል። የሚያወዛግ መረጃ የሚጠይቅ ፋይል ለማገላበጥ የሚጠይቅ ከሆነ ደግሞ አንድ ቀጠሮ ትሰጥና መረጃውን መሰረት አድርገው ውሳኔ እንሰጥ የሚያደርግ ሁኔታን እንፈጥራለን እና ይሄ ፕሮግራም ተጠናክሮ መቀጠል መቻል አለበት። አሰራሩንም፣ አደረጃጀቱንም እያሻሻል እያጠናከር የከተማችን ማህበረሰብ አገልግሎት አሰጣጥ እያሻሻል ለመሄድ ዝግጅት እያደረግን ነው። ተግባራዊነቱንም ዛሬ ጀምረነዋል፣ እናስቀጥላለን ማለት ነው። የክትትልና የቁጥጥር ስርዓት በመዘርጋት በከንቲባ ችሎቱ የሚተላለፉ ውሳኔዎች እልባት አግኝተው ማህበረሰቡ በመንግስት ላይ አመኔታ እንዲኖረው ያስችላል ተብሏል።